በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስንክሳር ዘወርኀ መጋቢት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት ሀያ በዚች ቀን በእስክንድርያ ከተሾሙ አባቶች ሊቃነ ጳጳሳት ሀምሳ ሰባተኛ የሆነ የከበረ አባት የእስክንድሪያ ሊቀ ጳጳሳት አባ ሚካኤል አረፈ። ይህም አባት በሹመቱ ወራት ብዙ ሐዘንና መከራ ደረሰበት። ጎህ በሚባል አገር የተሾመ የዚህን የኃላፊውን ዓለም ክብር የሚወድ አንድ ክፉ ኤጲስቆጶስ ነበረ። በሀገረ ስብከቱም ውስጥ ደነውስር በሚባል ሀገር ያሉ ምዕመናን የቤተ ክርስቲያናቸውን ሕንፃዋን አደሱ። ሊያከብሯትም በፈለጉ ጊዜ የአገር ታላላቆች ከእርሳቸው ሊባረኩ ወደ ሊቃ ጳጳሳቱና በአገሩ ዙሪያ ያሉትን ኤጲስቆጶሳት ልኮ እንዲያስመጣቸው ይህን ክፉ ኤጲስቆጶስ ለመኑት። እርሱ ግን እምቢ አላቸው፣ ልመናቸውን መቀበል አልወደደም። እነርሱም በራሳቸው ፈቃድ ይህ ክፉ ኤጲስቆጶስ ሳይፈቅድ ሊቀጳጳሳቱንና ኤጲስቆጶሳቱን ሁሉ ልከው አስመጧቸው። ሊቀጳጳሳት አባ ሚካኤልና ኤጲስቆጶሳቱ ሁሉ በመጡ ጊዜ ምሳ አዘጋጅላቸዋለሁ ብሎ በቤተ ክርስቲያን ውስጥ ትቷቸው ሄደ። ማርታ ማርታ፣ ብዙ በማዘጋጀት ብዙ ተደክሚያለሽ፣ ግን ጥቂት የበቃል ያለውን የጌታችንን ቃል አላሰበም። የቁርባን ጊዜ ሊያልፍ ስለሆነ ሊቃውንቱና ኤጲስ ቆጶሳቱ የቅዳሴውን ስርዓት ይጀምር ዘንድ ሊቀጳጳሳቱን ለመኑት። ግድ ባሉትም ጊዜ በሊቀጳጳስና ማዕረግና ክብር ተሰይሞ ተነሳ። እርሱ ለሁሉ አባት የሆነ ስልጣኑም ከስልጣናቸው በላይ ነውና የቅዳሴውንም ስርዓት ጀመረ። ያ ክፉ ኤጲስቆጶስም በሰማ ጊዜ በልቡ ሰይጣን አደረበትና ተቆጥቶ መጣ። መሥዋዕቱንም ከመቅደስ ገብቶ ከጻሕሉ ውስጥ ነጥቆ ወደ ምድር ወረወረው። ሊቀ ጳጳሳቱም ሌላ መሥዋዕት አምጡ ብሎ አዘዘ። አምጥተውለትም ቀድሶ ለህዝቡ ስጋውና ደሙን አቀበላቸውና አሰናበታቸውም። በማግስቱም ይህ አባት አባ ሚካኤል ህዝቡን ሰበሰበ። ከእርሱ ጋራ ያሉትንም ኤጲስቆጶሳት ካህናቱንና ምዕመናንን አንድነት ሰብስቦ ይህን ክፉ ኤጲስቆጶስ ከሹመቱ ሽረው በእርሱ ፋንታ ሌላ ኤጲስቆጶስ ሾሙ። ይህም አስቆሮቱ ሰው ለይሁዳ ሁለተኛው የሆነ የምስርን አገር የሚገዛ ስሙ አህመድ ወልደ በጥሎን ወደ ተባለው ሹም ሄደ ይህን አባት አባ ሚካኤልን እንዲህ ሲል ነገር ሰራበት በሊቀ ጳጳሳቱ ዘንድ ብዙ የወርቅና የብር ገንዘብ እንዳለ እንዲሁም አብያተ ክርስቲያናት የወርቅና የብር ንዋይ ቅድሳትን የተመሉ እንደሆኑ መኮንን ሆይ ዕወቅ አለው መኮንንም ይህን አባት ወደ እርሱ አስቀርቦ ንዋይ ቅድሳቱን እንዲሰጠው ፈለገ እርሱም ሥጋዬን እንደፈለግ አድርግ ነፍሴን ግን በእግዚአብሔር እጅ ናት ብሎ ከለከለው እጆቹንና እግሮቹን አስረው በእስር ቤት እንዲጥሉ ታዘዘ። በእስር ቤትም ከአንድ ዓመት በላይ ኖረ። በእስር ቤት ውስጥ በኖረበት መጠን ከለምለም እንጀራና ከጨው ከበሰለ አተር በቀር ላይ ሳይበላ ሁል ጊዜ ይጾም ነበር። ከዚህ በኋላ አንድ ጸሐፊ ምእመን ዮሐንስ የሚባል መጦ ለዚህ ለከበረ አባት አባ ሚካኤል ዋስ ሆነው ለመኮንኑ አባ ሚካኤል 20 ሺህ የወርቅ ዲናር እንዲሰጠው ሁኖ ከወህኒ ወጦ ወደ ቤቱ ሄደ። ጥቂት ቀን ተቀመጠ። ታላላቆች ሚመናንና የአስቄጥስ ገዳም መነኮሳት 10 ሺህ የወርቅ ዲናር ሰበሰቡ። ደግሞ የእስክንድሪያ አገር ሰዎች ከምድራቸው አንዱን ለ10 ሺህ ዲናር ሸጡ። ሀያ ሺ እስከሚሞላ ሰበሰቡ። ሊቀጳጳሳቱም ለመኮንኑ ይህን ሀያ ሺ የወርቅ ዲናር ሰጠው። መኮንኑም አስር አስር ሺ የወርቅ ዲናር እንደ ግብር ሁኖ በዓመቱ በየዓመቱ እንዲከፍል ጽፎ አስፈረመው። ጊዜውም ሲቀርብ ይህ አባት አባ ሚካኤል ከሚመና ሊለምን ተነስቶ ወጣ። በልበይስ ወደተባለም አገር ደርሶ አንዲት ቀን ዋለ። ወደ እርሱም አንድ ምስኪን ድሃ መነኩሴ ገባ። ከሊቀጳጳሳቱም ቡራኬ ተቀብሎ ተመልሶ በበር አጠገብ ከረዱ ጎን ቆሞ፣ አትዘን በልብህም አትተክዝ። ከዛሬቱ ዕለት እስከ አርባ ቀኖች ትድናለህ። በላይህ ያለውን የዕዳ ደብዳቤ ትቀበላለህና ለመኮን ምንም አትሰጠውም፣ ብለህ ለአባት ሊቀ ጳጳሳት ንገረው አለው። ያ ረዱም እንዳለው ነገረው። ድሃውን መነኩሴ ፈለጉት ግን አላገኙትም። አርባ ቀኖችንም ሳይፈጽሙ ያ መኮንን በክፉ አሟሟት ሞተ። በእርሱ ፋንታም ልጁ ተሸወመ። ለዚህም አባት ያንን የዕዳ ደብዳቤ መለሰለት። ይህም አባት ድሃው መነኮስ ትንቢት እንደተናገረ ደብዳቤውን ተቀብሎ ተቀደደው ከእዳም ዳነ። ይህም አባት በታላቅ መከራና ባዘን በሹመቱ ዘመን ሃያ ዘጠኝ ዓመት ከኖረ በኋላ በፍቅር በሰላም አረፈ። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። አርኬ ሰላም እብል ሊቀ ጳጳሳ ስሙይ በስመ ሚካኤል ሊቆም ወለኃይላተ ሰማይ ምለተ ተበስረ ዝንቱ ማፈ አሃዱ ነዳይ ኮነ በአርባ ሞተ መኮንን እቡይ እንተሳቀይዎም በብዙ ስቃይ ወበዛቲ ዕለት፣ በዚች ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ ጻድቅ ሰው አልአዛርን ከሞተ በኋላ በአራተኛው ቀን ከሙታን ለይቶ አስነስቶት ነበርና፣ ስለዚች ምልክት ገናናነት ብዙዎች አመኑበት። ለጌታችን ኢየሱስ ክርስቶስ ከቸር አባቱና ሕይወት ከመንፈስ ቅዱስ ጋር ምስጋና ይሁን ለዘላለሙ አሜን። አርኬ ሰላም ለውረተ ከእግዚአብሔር ኬንያ እም ኢየሩሳሌም በቢታንያ በቪታንያ ከመታንስ በድኖ ለአልአዛር እወ ማርያ እስየፈወክ ከነፍሴ ወት ጸናሀቅ ከነያ እሞታ ጢያት ታህይዋ በዝንቱ አረያ ቅድስትና ሰማይት አስጠራጦኒቃ። በዚችም ዕለት የተመሰገነችና የከበረች ተጋዳላይ የሆነች አስጠራጦኒቃ ስለ ክርስቶስ ምስክር ሆና ሞተች። የዚች ቅድስት አባቷ ጣዖት አምላኪ ነው። እርሷ ግን በክብር ባለቤት በክርስቶስ የምታምን ናት። ስጋዋም እስቲከሳና እስቲደርቅ መልኳም እስቲለወጥ ድረስ በስውር ትጾማለች፣ ትጸልይማለች። አስራ አምስት ዓመት በሆናት ጊዜ እናትና አባቷ ምን ያከሳሻል አሏት። እርሷም እኔ ኃጢአቴን ይቅር ይቅር ይለኝ ዘንድ የክብር ባለቤት ወደሆነ ወደ ጌታ ኢየሱስ ክርስቶስ ጸልያለሁ አለቻቸው። አባቷም በሰማ ጊዜ ወደ ጢባሪዎስ ሄዶ የልጁን ስራ ነገረው። እርሱም ወታደሮች ልኮ ወደ እርሱ አስመጣት። ለጣዖትም እንድትሰግድ መኮንኑ አባበላት። እምቢ ባለችም ጊዜ ወደ ወህኒ ቤት አስገባት። እናቷም ክርስቲያናዊት ናት፣ እየመጣች በክብር ባለቤት በክርስቶስ እምነት ታበረታት ነበር። ከዚህ በኋላ የብረት የሆነ የሰሌዳ ክርታ ሲሰሩላት ዘንድ በእሳትም አግለው ክንዶቿ ከወገቦቿ ጋር አንድ ስትሆኑ እንዲያጣብቋት አዘዘ። ይህንንም ባደረጉባት ጊዜ ያንን የብረት ክርታስ ሰብራ በደህና ወጣች። ህዝቡም ይህን አይተው በክብረ ባለቤት በክርስቶስ አራት ሺህ ሰባት መቶ ያህል አምነው በሰማይትነት ሞቱ። የሰማይትነትን አክሊል ተቀበሉ። ሁለተኛም ደግሞ ከእስር ቤት አስገቧት። ጥፍሮች ያሉት የብረት በር ሰሩላት። ሆዷን ያስወጓት ዘንድ ሊሰቅሏትም ወደ እርሷ አቀረው። ጥፍሮች ያሉት የብረት በሬ ሰሩላት። ሆዷን ያስወጓት ዘንድ ሊሰቅሏትም ወደ እርሷ አቀረቡት። ይህንም በአደረጉባት ጊዜ በጌታ ኃይል በሬው ወዲያና ወዲህ ተከፈለ። ሕዝቡም ይህን በአዩ ጊዜ በክብር ባለቤት በጌታችን ዘጠኝ መቶ ሰማንያ አምስት ያህል ሰው አምነው በሰማይትነት አረፉ። ከዚህም በኋላ መርዝን ከተመሉ እባቦች ጉድጓድ ውስጥ ጨመሯት። በጸለየችም ጊዜ እንደ ትቢያ ሆኑ። ሁለተኛም አራት ሰዎች የሚሸከሙትን ከባድ ደንጋይ አምጥተው በአንገቷ ላይ አሰቀሉ። በጸለየችም ጊዜ ደንጋይ ወደ ሶስት ተከፈለ። ብዙዎች አረማውያንም በክርስቶስ አምኖ በሰማዕትነት አረፉ። ለቅድስቲቱ ግን የብረት ምንቸት አዘጋጁላት በውስጧ የፈላ እርሳስ በላይዋ ያፈሱባት ዘንድ በነቁት ጊዜ በላያቸው ተሰብሮ የሚያሰቃዩትን ገደላቸው። ንጉሡም አይቶ ተቆጣ። ራሷንም በሰይፍ ይቆርጡ ዘንድ አዘዘ። ምስክርነቷንም ከምትፈጽምበት ቦታ በደረሰ ጊዜ ወደ እግዚአብሔር ጸለየች። አስጠራኒቃ ሆይ አንቺ ብጽዕት ነሽ ስምሽ በሕይወት መጽሐፍ ተጽፏልና በሚል ቃል መጣላት የሚል ቃል መጣላት። ከዚያም በኋላ በሰይፍ ተቆረጠች። በጸሎታ የሚገኝ በረከቷ ከእኛ ጋር ይኑር ለዘላለሙ አሚን። ሰላም ለስንኪ ዘአዋከ መብረቃ በብሔረ ጽልመት ወጣቃ ህሊናየ ትቤ ትቤ ሶበ ፍቅርኪ አጽሐቃ አስተጠራ ጦኒቃ ለንዴት ወርቃ አስተጠራ ጦኒቃ ለነፍሴ ጽድቃ። በዚችም ቀን የተጋዳላይ የቅዱስ ጽጌ ሥላሴ መታሰቢያና የቅዱስ አስቃራን ቤተ ክርስቲያኑ የከበረችበት ነው። በረከታቸውም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለከ በቃለም ማይሌ ዘድርሳን ቅዱስ አስቃራን በጉባኤ ካናት ወሕዝብ ወመሀይምናል ከመተቀደሰ ትሆን በስመዚያ ከመኮንን ይቀድሰን የምርኩሴ ቅባሜሮን ቅብከ ሜሮን መጋቢት ሃያ ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አልአዛር ጻድቅ ሐዋርያ የጌታ ወዳጅ በአራተኛው ቀን ከመቃብር የወጣ ቅድስትና ብጽት ሰማይት አስጠራጦን ቃ ከታላላቅ ሰማይታት ከታላላቅ ሰማይታት አንዷ ቅዱሳን ሰማይታት የቅዱስ አስጠራኒቃ ማህበር እናታችን ቅድስት ጽጌ ሥላሴ ኢትዮጵያዊት ቅዱስ አስቃራን ሰማይት አባ ሚካኤል ሊቃነ ጳጳሳት ወርኃዊ በዓላት ቅዱስ ቴዎድሮስ ሊቀ ሰራዊት ሰማይት ሊቀ ሰራዊት ሰማያት ቅዱስ ዮሐንስ ሐጺር ቅዱስ አክሎቀሲስ ቅዱስ አጼ ካሌብ ጻድቅ ንጉሰ ኢትዮጵያ አባ አሞኒዮስ ዛገሮት ሆና ቅድስት ሳዲዥ የዋይት ሕንጸተ ቤተ ክርስቲያን ጌታችን ኢየሱስ ብታምኝስ የእግዚአብሔርን ክብር እንድታይ አልነገርሹምን አልነገርሁሽምን? አላት። ይህንም ብሎ በታላቅ ድምፅ አልአዛር ሆይ ወደ ውጭ ና

ነዛ አንበቦ ለዚ ተርጎሞ በልሳን አዲሱ ለዚ ሰማ ቃሉ በዝነ መንፈስ በጸሎተሞ ማርያም አራቂ ተኩሉም ባይስ ወራይ ማረነ ኢየሱስ ክርስቶስ አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ክብር ምስጋና ይድረሰው፣ አሜን።